መፋታት አትፈልጋ ነበረ። ለዚህ ምክንያቱ የባሏ ልጅ ያኮርፋታል። በዚህ ምክንያት ፍች መጠየቁ ወይም መጠየቋ አላህ ይቆጣባታል። ባሏ ያጎደለባት ነገር እስከሌለ ድረስ የባሏ ልጅ ስላኮረፋት ብላ ፍቺ መጠየቅ ሞኝነት ነው፣ አላዋቂነት ነው። ከባሏ ልጅ ጋር ያን ያክል የጠበቀ ግንኙነት ግዴታ፣ ኃላፊነት የለባትም የባሏ ልጅ ጉዳይ ያለውም ባሏ ጋር ሐቋን የሚያጎድልባት ከሆነ ሳደርስበት የሚደርስባት ከሆነ ህይወቷን የሚረብሽ ከሆነ ለባሏ መናገር ነው። ማለፍ ነው፣ መተው ነው። ፍቺ መጠየቅ የሚቻለው መሰረታዊ ነገሮች ሲጎድሉ፣ የግንኙነቱ የትዳር ህይወቱ መሰረት ትልቅ አካል ከሆነ ሰው ጋር ችግር ካለ ነው። የባል ልጅ ትዳር ላይ ያን ያክል ወሳኝ የሚባል ሰው አይደለም። አብሮ ቤት ካለ የሚያስፈልገው ነገር እነሱ ማድረግ ነው። የባልን ሐቅ የባልን ደስታ ከማግኘት አንጻር ልጁን የመካደም ግዴታም የለባትም ሲጀምር። በበጎ ፈቃደኝነት ግን ባሏን ለማስደሰት፣ ከእሱ ጋር ይበልጥ ለመቀራረብ፣ ለመግባባት፣ ልቡን ለማግኘት ይህን ብታደርግ መልካም። ስለዚህ ቀድሞ የልጁን ችግር እንዲፈታ ለአባትዮ መናገር ካስተካከለ አልሐምዱሊላህ፣ ካላስተካከለ እሱን ትውት አድርጎ የራስን ሕይወት መኖር በሆነ ባልሆነው ትዳርን ለማፍረስ መቸኮል ሸይጣንን ያስደስተ ከወጡ በኋላ ነው ትዳርን የማጣት ትዳርን የማፍረስ ጉዳቱን ማስተዋል የሚጀምሩ ሴቶች። እዚህ ትዳር ላይ ለመቀጠል ምክንያቶችን መደርደር ብዙ ነገሮችን ማለፍ እንጂ ከትዳር ለመውጣት ተቃቅን ነገሮችን ማክበድ አይገባም። የሆነ ሆኖ በጭራሽ ቤቱ ሰላም እንዲያጣ ካደረገ ለምሳሌ ለባሉም ተነግሮት ካላረመው ሴት በቤቷ እንደ ሚስት ሆና እንዳትኖር የሚያደርግ ከሆነ በባል በኩል የሆነ ነገር አገኝቶ እንጂ ይህን ማድረግ አይችልም። በጣም ህፃን ነው፣ ሞኝ ነው፣ ትንሽ ዜት ታገሺው ብሎ መልስ ካልሰጠ በስተቀር ባል በዚህ ልክ እንደሚረብሽ መሆኑ ተነግሮት ባል ዝም ካለ በትክክልም ሰብሮ ተደርጎ ሙከራ ተደርጎ የቤት እመቤትነት ስሜት ፈጽሞ እንዳይሰማ የሚያደርግ ከሆነ ይሄኔ ቤቱ የትዳር ቤት አልሆነም ተብሎ በአሳ አለ፣ ችግር አለ ማለት ነው። ፍቺ መጠየቅ ይቻል ይሆናል። ነገር ግን አንድ ቤቱ ላይ አንድ ጥግ የሚኖር ሰው አኮረፈኝ ተብሎ ትዳር መፍታት የአዋቂ ሰው ውሳኔ አይደለም። ሌላው ልጆች የሁለት አመት ካልጠቡ ሐቅ ይሆንብናል። ወልዋሊዳቱ ዩርዲዕና አውላደሁና ሐውለይኒ ካሚለይኒ ሊመን አራደ አንዩትም መረባዕ ጥቢን፣ ማጥባት የፈለገ ሁለት ዓመት እስከ አንድ አመት ከተወሰኑ ወራት በደንብ ከጠቡ ካልተጎዱ፣ ከዛ በኋላ ጥሩ ምግብ ካገኙ ችግር የለም። ሁለት ዓመት ማድረጉ በላጭ ነው፣ ተመራጭ ነው። በበጎ ፈቃደኝነት የሚደረግም የልጆች የተሟላ ሀቃቸው ነው። በተለያዩ ምክንያቶች ከዛ በፊት ማቆም ቢፈለግ ችግር የለውም፣ ልጆች እስካልተጎዱ ድረስ። ሸርጡ ሌላኛው ጥያቄ ከካፌር ጋር በሼር መስራት ይፈቀዳልን? ካፌሮቹ ከባንክ ወለድ ያለው ተበደሩና የተበደሩትን ላንተ እንስትህና እቃ አስመጣበት አሉት፣ ወለዱን እኛ እንከፍላለን አሉት። ይህ ይፈቀዳለን አይፈቀደም። በወለድ ብር ስራ መስራት አይቻልም። ወለዱን የሚከፍሉት ሌሎችም ቢሆኑ መተባበር ነው፣ በወንጀል መተባበር ነው የሚሆነው። ከካፍር ጋር መስራት በራሱ ይቻላል አይቻልም፣ ሂላፍ አለበት። ይቻላል የሚሉ ሊቃውንት፣ እራሱ የሥራው ኃላፊ ሥራ አስኪያጁ ሙስሊሙ ከሆነ ነው ያለ ሙስሊሙ እውቅናና ውሳኔ ካፍሩ ወይም ካፍሯ ምንም አያደርጉ ከሆነ አዎ፣ ከካፍር ጋር አብሮ መስራት ይቻላል ሁለቱም እኩል የሚወስኑ ከሆነ ካፍሩ የሪባን የወለድን የጉቦን የተለያዩ ሐራም የሆኑ ሥራዎችን አካቶ ሊሠራ ስለሚችል እኩል ውሳኔ አቅም ካላቸው አይቻልም። ካፍሩ አለቃው ሙስልም ሆኖ ያለ እሱ ውሳኔ ምንም አያደርግ ከሆነና የሚታመን ከሆነ ችግር የለውም። በላጩ መራቅ መጠንቀቅ ነው። ሌላው